እንደዚሁም የዚህ ታላቅ ገናና አዳጊ አስደናቂ ደብር ዋና አስተዳዳሪ መጋቤ ሰናያት እንደዚሁ እጅግ በአማረ ድምፅና በተዋቡ ቃላት እግዚአብሔርን በማገልገል ያደራችው ያረፈዳችው ልቃውንተ ቤተ ክርስቲያን የቤተ ክርስቲያናችን ጠበቃዎች ሰንበት ተማሪዎች በእግዚአብሔር ስም ምእመናንና ምእመናን እጅጉንም የዚች ቤተ ክርስቲያን እስትንፋስ የሆናችሁ አባቶች፣ እናቶች በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሕደ ባሕርይ ሕያው ባሕርይ አምላካችን መድኃኒታችን ኢየሱስ ክርስቶስ በሕይወትና በጤና ጠብቆ ከገጸ ሞት ሰውሮ ከዚህ ስላደረሰን ክብርና ምስጋና ለስም አጠራሩ ይሁን። የተተክዙን ዘትብሉ ምንተ ንበል ወምንተ ንሰቲ ንጽሩኬ አይዋፈ ሰማይ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ። ይልቁንም የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም? ጎተራ የላቸውም። በምድር ላይ እድር፣ እቁብ፣ ዋስትና የሚሆን ነገር ባይኖራቸውም የሰማይ አምላካቸው እግዚአብሔር ይመግባቸዋልና። የምንባርበት ዋናው ርእሳችን ስለሚበላና ስለሚጠጣ ነገር አትጨነቁ የሚል ነው። ይህ ቃል ቅድም በሥርዓተ ቅዳሴ አጋማሽ ላይ ሰራዩ ካህን ለዛና ጣዕም ባለው ያነባበብ ስልት ያነበቡልን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሲሆን ማቴዎስ ስድስት ሃያ አምስት ላይ ያለው የእግዚአብሔር ቃል ነው። ይህንን ቃል በደንብ አርገስ እናስተውለው። ስለሚበላና ስለሚጠጣ ነገር አትጨነቁ የሚል ታላቅ ቃል ነው። መድን የሆነ ቃል ነው። ዋስትና የሆነ ቃል ነው። የተንጠለጠለን ልብ የሚያሳርፍ ቃል ነው ማረፊያ ያጣውን የሰውን ህይወት፣ ማለቂያ የሌለውን የሰው ልጅ መሻት የሚሰበስብ በአምላኩ ላይ የሚያሳርፍ የሚያጸና የሚያስቀምጥ ታላቅና ሕያው ቃል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ያስተማረው ታላቅ ቃል ነው። ይህ ክታበ ከነቁልቁሉ የሮላሉ ማኛ ነማል ተኔቶ ይሸክና አላቲ ሰሚ እራ ላላ ህንቆተን ህንአረመን ኦሃ ቶኮን ጋር አዱኛ ከነ በዳት ህንቀመን ያተኡ መሌ ዋቅን እሞ እዩ እሳን ፍላታ ከን ሄዱ እሁደ ይህ ቃል በደንብ አርገን በጥቅለ ስናየው ዛሬም ለእኛም የሚያስተላልፍልን ይህ ቃል ነው። ትላንትና ሲያስተምር የነበረው ሲመክር የነበረው አምላካችን መድኃኒታችን ኢየሱስ ክርስቶስ ቸር ስለሆነ ይቅር ባይ ስለሆነ እኛን አብዝቶ ስለሚወደን ስለ እንጀራና ስለ ውሃ አትጨነቁ፣ ስለሚበላ ስለተራ ፍርፋሪ አታስቡ፣ አትጨነቁ፣ አትጠበቡ ይልቁንም እኔም ትበላላችሁ እኔም ትጠጣላችሁ እያለ ነው። በዚህ ልክ ዋስትና መስጠት እጅ የሚችል ንጉሥ የለም። የትኛውን ምድራዊ መንግሥት የዚህን ቃል ሊተካ የሚችል ዋስትና ሊሰጥ አይችልም። አንሰ እያድገከ ወይተ የየከ እኔ አልተውም ከቶ ከአንተ ጋራ ነው የሚል አሁን እኔ መግባቸዋለሁ፣ አበላቸዋለሁ፣ አጠጣቸዋለሁ፣ አለብሳቸዋለሁ እየተተከዙ ፈጽሞ አትጨነቁ። ዛሬ እጅግ በጣም የተማሩ የ አእምሮ ባለሙያዎች ሳይኮሎጂስት ይኖራሉ፣ የተማሩ ግን በፍጹም እኛን ሊያረጋጉን ሊያጽናኑን አይችሉም፣ ዋስትና ሊሰጡን አይችሉም። ዋስትና የሚሰጥ አምላካችን ልዑል እግዚአብሔር ብቻ ነው። ሰውን የሚያሳርፍ እግዚአብሔር። አልቦ ዘይግ ልወስኮ አህደ እመተ በዲህ በቆሙ። ከእናንተ መካከል ተጨንቆ ተጠቦ በቁመቱ ላይ

የእሷት ስደት ብቻ አይደለም፣ የአምላኳ ስደት። እግዚአብሔር ሲሰደድ አስቡ፣ ተመልከቱት። ከሦስቱ ቅዱስ አንዱ ቅዱስ ወልድ ዋሂድ ኢየሱስ ክርስቶስ የኛ አባት የኛ አምላክ ከድንግል ማርያም በተወለደ በሁለት ዓመቱ ነው ስደትን የተለማመደው። ይቺ አለም አሳዳጅ ነች፣ ክፉ ነች። አምላኩን ካን በእንግድነት ሲመጣ ሁለት ነገር ብቻ ነው ያዘጋጀችለት፣ አንድ የከብት በረትን ነው ያዘጋጀችለት፣ ሁለት መስቀልን ነው ያዘጋጀችለት። ይሄ ለአምላኩ የማይመች ዓለም ነው ወገኖቼ፣ አልተመቸም። እና ሊቃውንቱ በተለይም ሀገር በቀል ሊቁ ቅዱስ ያሬድ ይህንን ገጽ ንባ ከዛሬ የሰንበት አገልግሎት ጋራ በማጣጣም በማዋሃድ በማስማማት የቀምረው ስለሆነ ስለሚበላና ስለሚጠጣ ነገር አትጨነቁ ይላል። እስኪ ከኛ መካከል ማመልከቻ አቅርቦ የተፈጠረ የትና የተወለደ ማን አለ? ማንም ማንም የለም። እግዚአብሔር እኛን በእጅጉ አብዝቶ ስለሚወደን አንድ ነገር በደንብ እንገንዘበው። እያንዳንዱን ስነ ፍጥረት ሲፈጥር እግዚአብሔር መልካም ነው የሚል ማህተም ያሳርፋል። ኦሪት ዘፍጥረት ምዕራፍ አንድ ላይ ይፈጥር ፈጥርና እግዚአብሔር ይህን ሰራ ይህን ፈጠረ፣ ከዛ ወደ ማታ ሲሆን ደግሞ መልካም ነው ኩኒጋሪዳ ጀነዋይ ንጎፍተንኪ ኡሜራ ወቴ ልክኛ ጋር ሲደርስ በሰበ በስድስተኛው ቀን ንግበር ሰባ በአርአያነ ወበአምሳሊነ በሥላሴነቱ መክሮ አጀንዳ ይዞ ሰውን በመልካችንና በምሳሌያችን እንፍጠር ብሮ አሳምሮ አሱቦ ከፈጠሮ በኋላ እጅግ መልካም ነው የሚል ማኅተም አሳረፈ። ሰው ንጉስ ነው፣ የሥነ ፍጥረት ንጉስ ነው። ሰማይን እንደ ጥላ ዘርግቶለት ምድርን እንደ ምንጣፍ አንጥፎለት አስፈላጊን ሁሉ ከሟላ በኋላ እሁድ ሰባቱ ሥነ ፍጥረታት ተፈጠሩ። ሰኞ ውሃዎችን አከፋፈለ። ማክሰኞ የሚበላ የሚጠጣ አዝሬቱን አትክልቱን፣ እጽዋቱን ሁሉን ነገር አዘጋጀለት። ረቡ ደሞ ፀሐይና ጨረቃ ኳክብትን አዘጋጀለት። ሐሙስ እንስሳቱን አራዊቱን ፈጠረለት። ሁሉን ነገር አሳምሮ ዝግጅቱን ካጠናቀቀ በኋላ በስድስተኛው ቀን ሰውን አሳምሮ ሠራው ይላል። አመስግኖትስ እንዲህ ያለ አምላክ ማን ነው? ከእግዚአብሔር በላይ ሁሉን ነገር የሚያዘጋጅልን፣ ነገያችንን የሚያውጅልን፣ የሚያይልን ሰው ዛሬ በዛሬ ሊገመግመን ሊተቸን ሊያዋርደን ይሞክር ይሆናል። እግዚአብሔር ግን የሚያውቀን በነጌያችን ነው የሚያውቀን። ውድ ዋጋ የተከፈለለት የገዛ ደሙን ያፈሰሰለን ነፍሱን የሰጠለት እጅግ በጣም ውድ ዋጋ ያለው ነው የሰው ልጅ። ስለዚህ አትጨነቁ ውላል፣ ስለሚበላ ስለሚጠጣ እንኳን እኛ አማኞቹ አይደለም ሃዲዎቹ ጠላቶቹን የሚመግብ አምላክ ነው እግዚአብሔር። አቤት እኛ ብንሆን እኛ ብንሆን ወዳጆቻችን ብቻ እንመግባቸውና ሌሎቹ ጦም እናሳድራቸዋለን። የዱር አራዊትን በምግብ የማይዘነጋ ትንኝን የማይዘነጋ ስነ ፍጥረትን ያለ አድሎ የሚመግብ የሚያበላ የሚያጠጣ የሚያኖር አድሎ የሌለበት ሕያውና ቅዱስ ነው እግዚአብሔርን አምላክ አመስግሉት። ከፍ አድርጋችሁ ድምታችሁ አ በዚህ ዘመን ላይ ብዙ የሚያስጨንቁ ነገሮች ይኖራሉ፣ አሉ ብዙ የሚያስጨን ብዙ ጓዳ ጎድጓዳ ውስጥ መግባት አልፈልግም። ለእያንዳንዱ ጭንቀታችን መፍትሄው እግዚአብሔር ነው። ጭንቀት ማለት ወለድ መክፈል ነው። እኛ ተጨንቀን ተጠብር የምናመጣው ምንም ነገር የለም አንደ ጌታችን የአምላካችን ኢየሱስ ክርስቶስ ቃል ሁሌ እጅግ ነፍሳችንን የሚያበረታ የሚያጸና ነው። ምን ይላል? ወልደ ጓረም ያው ሳይሐውር በከመ ተሰራለቱ የሰው ልጅ እንደተጻፈለት ይሄዳል። እኛ እንደሆነ መከራ ምን በላው ለእያንዳንዳችን እግዚአብሔር አዘጋጅቷል። ምግብ አዘጋጅቷል፣ ሚጠጣ አዘጋጅቷል፣ ሚለበት አዘጋጅቷል፣ ሥራ አዘጋጅቷል። ለእያንዳንዳችሁ የትዳር ህይወታቸውን ኑሯቸውን ስራችሁን ሁሉንም እግዚአብሔር ወስኖ ሰጥተዋል እ ወንፍ ነወምቶ እንጅሩ ሸክነ ኦፍዶ ኩብሶ ወጣ የመሬ ከናፉ ማሉ እንጀረ ይሸክና ዋይ ኛታ ዋይ ዱጋቲ ዋይ ውፈና ከነን ይሰቲ አላቲ ላለር አይ እኛ ከወፎች እንድንማር ሁሉም እኮ መማሪያዎቻችን ናቸው። የዱር አራዊት የምንማርባቸው ናቸው። የሰማይ ወፎች ጎተራ የላቸውም፣ ቤት የላቸውም፣ አይዘሩም፣ አያጭዱም። ነገር ግን አምላካቸው እግዚአብሔር አይረሳቸውም፣ አይዘነጋቸውም ይላል። አይዋፍን በዚህ ልክ እግዚአብሔር ከመገበ አራዊትን በዚህ ልክ እግዚአብሔር የሚያስብ ከሆነ የምድረ በዳ አበባዎችን የሚያለመልም የሚያሳድግ ከሆነ ለአንተ እኮ ዋጋ ተከፍሎላል። እንዴት ይረሳል? እግዚአብሔር አኮ በዘማስን ብሩር ወወርቅ ዘተቤዘው ክሙ እሙሰዘይ በቁ ምግባር ክሙ ዘተመጣው ክሙ ማእበዊ ክሙ አላ በክቡር ደሙ ለክርስቶስ ከመ ዘበግዕ እዱ ወንጹህ ዘተአምረ እም ቅን በትፈጥር ዓለም ዋስተራየ በዳህሪ መዋእል ከወላጆቻችሁ ከወረሳችሁት ከንቱ ኑሮ የተዋጃችሁትና የተገዛችሁት በሚጠፋ በብርና በወርቅ አይደለም ይልቁንም ለዘላለሙ ሕያው ቅዱስ ሆኖ ስለ ይቅርታ ስለ ምረት በሚጣራውና የኃጢአትን አለት ሰንጥቆ ሰውን ነፃ በሚያወጣው በእግዚአብሔር ልጅ ደም ነው ይላል ቅዱስ ጴጥሮስ አንደኛው ጴጥሮስ አንድ አሥራ ዘጠኝ ላይ። ስለዚህ ዋጋ ተከፍሎልናል ማለት ነው። አንደኛ ጴጥሮስ 1:19 ላይ ይሄ ለእኛ የተከፈለ ዋጋ፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል አንደኛ ቆሮንቶስ 3 ቁጥር 19 ላይ። ስለዚህ ይሄ ናይል ዋጋ ተከፍሎልናል። ዋጋ የተከፈለልን ያለ ጭንቀት እንድንኖር ነው። የሚያስጨንቅ ነገር የለም ማለት አይቻልም ይኖራል። ከበቂ በላ ይልቁንም፣ ዓለም በከፍተኛ ሁከትና ጭንቀት ላይ ነው ያለችው። ተሰሞ አስፈላጊያችን ባይሆንም የአሜሪካና የራሻ የኑክሌር ቦምብ ውድድርና ዛቻ፣ ዓለም እኮ ዋስትናዋ እግዚአብሔር ብቻ ነው። ዋስትናዋ እግዚአብሔር ብቻ ነው። ስለዚህ የሚያስጨንቁ የሚያሳስቡ ነገሮች ይኖራሉ። አይዟችሁ እኛ እግዚአብሔር አለን። አስተማማኝ የሆነ የማይከዳ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሴት የሌለበት ፍቅሩ የማይጎል ክንዱ የማይዝል ክንደ ብርቱ አምላክ ወዳጅ የኃጢአተኞችና የበደለኞች ወዳጅ በሰራነው ጥቃቅና ጥያት የማይጠላን ታላቅ አምላክ አለን። ዋስትናችን እግዚአብሔር ነው። እግዚአብሔር አለን ብላችሁ አመስግኑት። እግዚአብሔር እግዚአብሔር ካለን ኛ ምን ያሳስበናል? የማይተኛ የማያንቀላፋ እግዚአብሔር ከኛ የማይርቅ እግዚአብሔር የእኛ ሥጋ የለበሰ ታላቅ አምላክ እግዚአብሔር አባቴ የሆነ ዘመድ የሆነ፣ የሀገራችን ገጣሚ አብ ካልሰጠኝ ብዬ ምን ነው መናደዴ፣ ለወልድ አልነግሪም ሞይ ለሥጋ ዘመዴ። አዎ ኢየሱስ ክርስቶስ አባት ሆነን ዘመድ ሆነን ቤተሰብ ሆነን፣ ዘኮነ ኮነነ ዘመድ ዘመድ የሆነን አባት የሆነን ችግራችን በቀላሉ የሚገባው ወብ ሊቀ ካህናት አብይ ኢየሱስ ክርስቶስ ዘተላለም ሰማያት ወናት ለእን ከአሚና ወጡ እስመ ይኮነ ሊቀ ካህናትን ዘ ይግለ ሃሚ መልድ ካመነ ዳእሙ ምክሩቱ በኩሉ አምሳሊነ ዘእንበለ ኃጢአት። ባይት አንድ ሊቀ ካህናት አለን፣ አንድ አባት አለን። ዕብራውያን አራት ቁጥር 14 ላይ አንድ አባት አለን ታላቅ ሊቀ ካህናት አለን ኢየሱስ ክርስቶስ ውሳጠ መንጦ ላይ ተገባ ማይርገ መላእክትን የተረገጠ በአባቱ ቀኝ የተቀመጠ ፈራጅና መድኃኒት የሆነ አንድ ሊቀ ካህናት አንድ አባት አንድ ዘመድ አለን እሱ ካጢአት በስተቀር በነገሮች ሁሉ እንደኛ የተፈተነ ስለሆነ በችግራችን የሚራራልንና የሚያስብልን ነው ይላል ሐዋርያው። የሚያስብልን አው ህመማችን የሚገባው ዛሬ፣ የስደት የቤታችን ስደት ስናስብ የክርስቶስን ስደት፣ በዋናነት የስደቱ ባለቤት ታሪካዊ ባለቤት ኢየሱስ ክርስቶስ፣ የድንግል ማርያምን ስደትና የኢየሱስ ክርስቶስን ስደት መለየት አይቻልም። አዎ እኛ ፍለጋ መጣ። ነገር ግን በሁለት ዓመቱ ሄሮድስ ሕፃናትን ገና ለገና የአይሁድን የእስራኤል ንጉሥ ይሆናል የሚል ንግግር፣ ትንበያ ስለነበረ እሱ ምን አጣውና ነው እስራኤል ላይ የሚነግሰው? የዓለሙ ንጉሥ፣ የዓለም ጌታ የአንድ ቀበሌ ሊቀመንበር ሊሆን በፍጹም ዓላማው አልነበረም። ግን የሚገርማችው ከመወለዱ በፊት ንጉስ ተብሎ ሲወለድ ንጉስ ሆኖ የተወለደ ከመወለዱ በፊት ንጉስ የነበረ በመስቀል ላይ እንኳን ኢየሱስ ናዝራዊ ንጉስ አይሁድ ተብሎ የተጻፈለት ባይመጥ ነው። አ በየመስቀላቸው ላይ ሰዎች መስቀል ላይ ኢየሱስ ናዝራዊ ንጉስ አይሁድ ብለው ይቀርጻሉ ለመታሰቢያነት ጥሩ ነው የነበረውን ታሪክ ለመግለጽ ጥሩ ነው። ግን ይሄ አይሁዶች የጌታ ጠላቶች የቀመሩት ጽሑፍ እንጂ የወዳጆቹ አይደለም። ወዳጆቹ መምን አሉ? አንተ ክርስቶስ ወልደ እግዚአብሔር ሕያው። አንተ የሕያው እግዚአብሔር ልጅ ነው። መስቀል ላይ መቀረጽ ያለበት ልባችን ላይ መታተም ያለበት መቀረጽ ያለበት ይሄ ነው እና አሁን ንጉስ ነው ምን ጥያቄ አለው ዘስልጣኑ ዲበ መትከፍቱ ስልጣን የባህሪ ገንዘቡ የሆነ አለማችን እኮ ብዙ ነገሥታትን አሳልፋለች የባህሪ ገንዘባቸው አይደለም ንጉስነት የሀገር መሪነት የባህሪ ገንዘባቸው አይደለም በሆነ በእግዚአብሔር ፈቃድ አሊያም በሆነ አጋጣሚው አሊያም በህዝ እውቅና ምርጫ የመጣ እንጂ ማንም ሲወለድ ድሃ ነው። ንጉስ ነው ድሃ ነው እርቃኑን ነው የመጣው ሲወለድ። ባለጸገ ባለጠግነቱን ትቶልብ ባለ ባለጠግነቱን ሀያልነቱን እኛን ለማገልገል ወደር ከሌለው ባለጠግነት ወደር ወደ ሌለው ድህነት ከኪሩቤል ጀርባ ከብራን ዙፋን ወደ አመድና ወደ ትቢያ ምድር የመጣው የኛ አምላክ ነው። ወደዱታ አመስግኖት አመስግኑት እግዚአብሔርን ክብርና ምስጋና የሚገባው ነው። ስለዚህ በተወለደ በሁለት ዓመቱ በድንግል ማርያም ጀርባ ሆኖ ኦጋዋይን በቀቱ ላላ እግዚአብሔር ሲሰደድ በእንቲአክሙ ተአምሩ ጸጋሁ ለእግዚእነ ኢየሱስ ክርስቶስ በእንቲአክሙ አንደሪሶ ከመትባሉ አንትሙ በንዴ ተዚያው አንደኛ ቆሮንቶስ 9 6 ላይ የእግዚአብሔርን ስጦታ ጸጋውን ራሳችሁ ታውቃላችሁ። እሱ ባለጸጋ ሲሆን ስለ እናንተ ራሱን ድሃ አደረገ ይላል። ምን አደረገ ይላል? ይየሰጎዴ አከስን ኡልፋተን ጉደተን ዋይንም ሞዩ መታሳገድ ቀበቴ ይየሰው ጎዴ። ማንም አያደርግ። የትኛው የዓለም መሪ ነው የገሌ ታላቅ ይሁን ብሎ እራሱን ዝቅ የሚያረገው አለ እንዴ? እንደውም ነፋሳዊካኝ ነው የሚለው። እንደሱን ሱን እኮ የእኛ ጠባይ። እስኪ አሁን የምንማረው እንደው በቀበሌው ጥጥቂ ትንሽ እንደው ከፍታ ከሰጣችሁ፣ እስኪ ራሳችሁን ዝቅ አድርጉና አገልግሉት የንሱ። ያለምንም የሃይማኖት ልዩነት ያለምንም የአመለካከት ልዩነት ሰውን ማገልገል ክርስቶሳዊ ነው፣ መባረግ ነው መባረክ ነው። ትልቅ በረከት ነው። ስለዚህ ዛሬ ወደ ግብፅ ድንግል ማርያም አንደኛ በአስራ አምስት ዓመቷ ጌታን ጸንሳ ከወለደች በኋላ የአስራ ሰባት ዓመት የነዚህ ቅደም እያሳመሩ ሲዘምሩ ከነበሩ ህፃናት ምናልባት አልባት ትንሽ ከፍትል እንደሆን እንጂ ልክ እንደነዚህ የሰማይ ሐኖስ የምድር ውቅያኖስ በመሃል እጁ የሆነ አምላኳ ልጇን ይዛ በሳራ በረሃ የተንከራተተች ልጇን ለማዳን ለመታደግ ዋጋ የከፈለች ታላቅ እናት ነች። ክብር ይገባታል። እሷንም አመስግኗል። ከፍ ያደረጋት የመረጣት የወደዳት ራሱ እግዚአብሔር ነው። አው ኢትዮጵያውያን ለድንግል ማርያም ያለው ፍቅር ወደር የለው። ለምን ምን አለች ኤልሳቤጥ፣ የጌታዬ እናት የብንናት እናት ሃደ ጎፍታ ክያ አው የጌታችን እናት ያውም በመንፈስ ቅዱስ ተቃኝታ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ? እነሆ የሰላምታችን ድምፅ በሰማሁ ጊዜ ህፃኑ በማኅፀኔ ያለው ህፃን ጽንሴ በደስታ ዘለለ። የድንግል ማርያም ሰላምታ ህፃንን ጽንስን የሚያዘልል ነው። ክብርና ምስጋና ለአምላካችን ነው። አመስግኑ። እውነተኛ እናትነቻ የአምላክ እናት የማትዋሽ የማትቀትፍ ጨዋ ንግግር አዋቂ ደግሞ አማኝ ብጽታንቲን ተታምኔ ከመይከውን ቃለዘ ነገሩ የነገሩሽ ሁሉ እንደምሳካ የምታመኝ አንቺ ብጽይት ነሽ ተብሎ በመንፈስ ቅዱስ የተመሰከረላት። አይሄንን ወራጽገን ልቃውንቱ ከመሽቱ ለሳ ጀምሮ በማህሌት በቅዳሴ በእያንዳንዱ እግዚአብሔር ወልድ ኢየሱስ ክርስቶስ የከፈለውን ዋጋ ስደቱን፣ መከራውን፣ ህማሙን የናቱንም እንኳን የአምላክ እናት አይደለም፣ የእኛ እናቶች እኮ የከፈሉት ዋጋ ቀላል እኮ አይደለም። ይረሳል? እንደ የየትኛው እናት የየትኛው እናት ነው ዋጋ ቀላል የሆነው? ዋጋቸው ታላቅ ነው። እንደው ስለ ብዙ ማውራት አልፈልግም ግን ገና ልጅ በነበ በ18 ዓመቴ እናቴ ወደ ደብረ ሊባኖስ ስትሸኘኝ ቁርበት ተሸክማ ቆሎ ተሸክማ እኔም እንደዚህ ውዤ ወደ ከተማ ወደ መኪና መሳፈሪያ ስንሄድ የወደቀችው አወዳደቋ ፈጽሞ ከአእምሮ አይወጣም። ፈጽሞ እጇን ዘርግታ የወደቀችው አወዳደቅ አእምሮዬ በፍጹም ሊረሳው አይችልም። ይሄ ዋጋ ነው። የእናቶቻችን ዋጋ ታላቅ ዋጋ ነው። የእመቤታችን የእናትነቷ ዋጋ በእናቶቻችን ሕይወት ውስጥ የምናየው ነው። ስለዚህ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልእክቱ ዋናው ነገር የሚያሳርፍ ነው። በቃ አንድ ሰው ሰው የሚባለው መቼም በሰለጥነው ዓለም እያንዳንዱ መድን አለው ኢንሹራንስ አለው። ሰው ኢንሹራንስ አለው። መኪና ኢንሹራንስ አለው። ሁሉም ነገር ኢንሹራንስ አለው። እያንዳንዱ ስልክ ሞባይል እንኳ ሳይቀር ጭንቄ ለምዛ ለምን ቢባል ስልኩ ከተበላሸ ኢንሹራንስ ስለሚከፍል በየወሩ የጠፋበትን አስመዝግቦ ወይ አዲስ ይረከባል፣ አለበለዚያ ደግሞ እየተሰበረውን ሰጥቶ አዲሱን ይቀበላል። አዋስትና ዋስትና ያለው ሰው ሁልጊዜ አርፎ ይተኛል። መኪና ቢበላሽ፣ ሰው ቢገጭ፣ ወይ ደግሞ ቢሰበር ኢንሹራንስ ካምፓኒ የሚከፍለው አይደለም። ቤትም ኢንሹራንስ አለው፣ በሰለጠነው ዓለም። ስለዚህ ሰውዬ መኖር ነው ያለበት። በየወሩ አስፈላጊውን ነው ክፍያ የሚፈጽመው እንጂ ቤቱ ቢቃጠል በጎርፍ ቢወሰድ አውሎ ነፋስ ቢያፈርሰው ችግር የለበትም። ወዲያው ከምፐኒ ወር ባልሞላ ጊዜ ሰርቶ ተክቶ ይሰጠዋል። ከዚህ በላይ የሆነ ዋናው መዲናችን አለኝታችን፣ ዋስትናችን የማይነቃነቅ የማይጠረጠር ዋስትና አምላካችን እግዚአብሔር። አትጨነቁ፣ በቃ አትጨነቁ። ከዓለም ጭንቀት ምን ያደርግልናል? ሶስት ቀን ለመኖር አራት ቀን አትሰቃዩ። ምን ነው ሶስት ቀን ነው ወይ ሁለት ቀን ነው አምስት ቀን ሰባት ቀን ምን አሰቃየንኛ ንሳ መግባት ስለ ኃጢአታችን፣ ስለ በደላችን ንሳ መግባት። ስለዚህ እትተከዙ እንዘ ትብሎ ምንተ ንበልዕ ምን ምንእንበላለን ምን እንጠጣለን ብላችሁ አትጨነቁ አምላካቸው እግዚአብሔር ይመግባችኋል ላል እግዚአብሔር በቃሉ የታመነ አምላክ ነው የማይጠረጠር አምላክ ነው እንደኛ በየጊዜው በየደቂቃው በየሰዓቱ ቃሉን የሚቀያይር አይደለም አንድ ነው እግዚአብሔር እውነት ነው ኢየሱስ ክርስቶስ እውነት ነው ሁለት እውነት የለም ግማሽ ተኩል እውነት የለም። አራት በስድስት እውነት የለም። እውነት አንድ እሷም እግዚአብሔር ነች። አመስግኑት። እግዚአብሔር በዛሬው ዕለት እግዚአብሔር በቸርነቱ ስለሰበሰበን ስላገናኘን ክብርና ምስጋና ይግባብ እንደ ኬሰሉ ረብ ስና ይብሱ ረብ ስና ቁልቁሌሱ ማኛና ማሉ ደንተኒ ይሽክና አባን ኬሰል እስኒ ፍላታ ወዶይ